ሰላም ጠና ይስጠልን፣ እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምናላችሁልን። ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ወደ እናንተ እናደርሳለን። ስለምታደምጡን ቆይታችሁን ቆይታችሁ ከኛ ጋርም ስለምታደርጎ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የሚጋብዘው። ፎአል ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አደርጋለሁ። አብራችሁኝነት ቆዩም፣ በአክብሮት ነው የምጋበዘው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ትናንትና በአውሮፓ ታላላቅ ሊጎችና እንዲሁ ደግሞ በእንግሊዝ የኤፍኤ ካፕ ጨዋታዎች ተደርገዋል። የእነሱን የጨዋታ ውጤቶች የምናነሳ ነው የሚሆነው። ዛሬም የሚደረጉ አንዳንድ ጨዋታዎች ያሉ፣ እነሱንም ለመመልከት እንሞክራለን። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። እነሱን እያነሳሳን ቆይታን ከእናንተ ጋር እናደርጋል። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታ እናደርጋለሁ። አብራችሁኝ ቆዩ። ከመሸጋገሪያ በኋላ በቀጣ ወደ ፕሮግራማችን እናመራለን። ትላንትና ከተደረጉ ጨዋታዎች በማስቀደምን ጀምር። ትላንትና የእንግሊዝ የኤፍ ኤ ካፕ የሩብ ፍጻሜ ጨዋታዎች ትላንትና ተደርገዋል። አስተን ቪላ ትላንትና ግማይ ፍጻሜውን ተቀላቅለዋል። አስተን ቪላ ከፕሪስተን ኖርዝ ኢንድ ጋር ያደረገውን የእንግሊዝ የኤፍ ኤ ካፕ የሩብ ፍጻሜ ጨዋታ 3 ለ0 በሆነ ውጤት ነው ትላንትና ማሸነፍ የቻለው። የአስተን ቪላን የማሸነፍ አገባዎች ማርከስ ራሽፎርድ ትናንትና ሁለት ጎሎችን ማስቆጠር ችሏል። እንዲሁ ደግሞ ሮምዚም ቀሪውን አንድ ጎል ከመረብ ጋር ማሳረፍ የቻለ ተጫዋች ነው። እንግሊዛዊው ተጫዋች ማርከስ ራሽፎርድ የአስተን ቪላ የመጀመሪያ ግቡን ነው ትላንትና ማስቆጠር ይቻለ። የመጀመሪያም ሁለተኛውንም ግቡ ትላንትና ማስቆጠር ችሏል። አስተን ቪላ ማሸነፉን ተከትለው የኤፍ ኤ ካፕ ግማሽ ፍጻሜ ጨዋታቸውን ያደርጋሉ። ወይም ወደ ግማሽ ፍጻሜው ማለፋቸውን ያረጋገጡበትን ውጤት ነው ትላንትና ያስመዘገቡት። ማንቸስተር ሲቲም እንዲሁ ትላንትና ጨዋታውን ያደርገዋል በእንግሊዝ የኤፍ ኤ ካፕ ሩብ ፍጻሜ ጨዋታ ግማይ የፈጻሚውን መቀላቀሉን አረጋግጧል። ትላንትና እንግዲህ ጠንከር ያለ ተጋጣሚ ይጠብቀዋል ተብሎ ነበር። የአንዶኒ ኢራ ኦላው ቦርንመዝ ዘንድሮ እያሳየ ከሚገኘው እጅግ አስደናቂ አቋም በተለይ ደግሞ ትልልቆቹን ክለቦች እንግዲህ በጣም እየፈተነ ከመሆኑ ጋር በተያያዘ የትላንትናው ጨዋታ ለማንቸስተር ሲቲ እጅጉን አስቸጋሪ ይሆናል የሚሉ መላምቶች ቀደም ብሎ ከጨዋታው በፊት ሲሰጡ ነበረ። ማንቸስተር ሲቲ ግን ጨዋታውን ሁለት ለአንድ በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ በእርግጥ ቦርንመዞችም ጥሩ እንቅስቃሴዎችን ሲያደርጉ እንዲሁ ተመልክተናል። የማንቸስተር ሲቲን የማሸነፊያ ግቦች ኤርሊንግ ብሮታላንድና ኦማር መርሙሽ ናቸው ከመረብ ጋር ማሳረፍ የቻሉት። ትናንትና ኤርሊንግ ብሮታላንድ ያገኘውን የፍጹም ቅጣት መተገን ሳይጠቀምበት ቀርተዋል። የቦርን መዝ ግብ ጠባቂ ኬፓ አሪዛባላጋ አድኖበት እንደነበርም እንዲሁ ተመልክተናል። ነገር ግን ራሱ ኤርሊንግ ሃላንድና ኦማር መርሙሽ ባስቆጧቸው ሁለት ጎሎች ቦርን መዝን ሁለት ለአንድ በሆነ ውጤት ማሸነፍ ችለዋል። ኢቫን ኒልሰን ነበር ለቦርን መዝ ብቸኛውን ጎል ማስቆጠር የቻለው ነገር ግን ከሽንፈት አልታደጋቸውም። ማንቸስተር ሲቲ ማሸነፉን ተከትሎ የኤፍኤ ካፕ ግማይ ፍጻሜ ጨዋታ ማለፋቸውን አረጋግጠዋል። ሲቲ በግማይ ፍጻሜው ከኖቲንግሃም ፎረስት ጋር የሚጫወቱ ይሆናል። አሰልጣኝ ፔፕ ጓርዲዮላ የማስጠንቀቂያ ካርድ መመለከታቸውን ተከትሎ በቅጣት ምክንያት በቀጣዩ የሊግ ጨዋታ ላይ ደግሞ ቡድናቸውን እንደማይመሩ ነው የወጣው መርሃ ግብር የሚያሳየው። የኤፍኤ ካፕ ዋንጫን እንወደዋለን ብለዋል ጓርዲዮላ ትላንት አምናም እንግዲህ የዚህ ዋንጫ የፍጻሜ ተፋላሚ እንደነበሩ እናስታውሳለን፣ ከከተማ ተቀናቃኛቸው ማንቸስተር ዩናይትድ ጋር። ነገር ግን ዩናይትድ ነበር ሻምፒየን የነበረው። የኤፌካፕ ዋንጫን እንወደዋለን ብለዋል ጓርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጓርዲዮላ እንግዲህ ቡድናቸው ለሰባተኛ ተከታታይ ዓመት ለኤፌካፕ የግማሽ ፍጻሜ መድረሱን እንዳስደሰታቸውን የተናገሩት እኛ የኤፌካፕ ዋንጫን እንወደዋለን ያሉት አሰልጣኝ ፔፕ ጓርዲዮላ ለፍጻሜ መድረስ እንደምንችል ባለሙሉ ተስፋ ነኝ ሲሉም እንዲሁ ተናግረዋል። አክሎም እንግዲህ ለሰባት ተከታታይ አመታት ዌምብሌ የመሄዳችን ነገር ደስተኛ አደርጎኛል ትልቅ ስኬት ነው ሲሉም ተደምጠዋል። እንግዲህ ትናንትና ከነዚህ ጨዋታዎች በኋላ ከትናንትና በስቲያም ጨዋታዎች እንደነበሩ እናስታውሳለን በኤፍኤ ካፕ እና ቀጣይ ተጋጣሚዎች ደግሞ ይፋ ተደረገዋል። የእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ተጋጣሚዎች ናቸው ይፋ የተደረጉት። በዚህ መሰረትም ክሪስታል ፓላስ ከአስቶን ቪላ ጋር ጨዋታውን ያደርጋል። ኖቲንግሃም ፎረስት ደግሞ ከማንቸስተር ሲቲ ጋር ጨዋታውን የሚያደርግ ነው የሚሆነው። ማንቸስተር ሲቲ እንግዲህ ከኖቲንግሃም ፎረስት ጋር በፕሪምየር ሊጉ በቅርብ ያደረጉትን ጨዋታ በርካቶች የምታስታውሱት ነው። በካሉም ሃንሰን ኦድዋይ ብቸኛ ጎል ኖቲንግሃም ፎረስት አሸንፎ ነበር። በቀጣይ እነዚህ ሁለት ቡድኖች በኤፍኤ ካፕ የግማሽ ፍጻሜ ጨዋታ ጨዋታቸውን የሚያደርጉ ነው የሚሆነው። ትላንትና በሌሎች ሊጎችም ጨዋታዎች ቀጥለ ባለ። በስፔን ትላንትና ሲጠበቁ የነበሩ ጨዋታዎች ነበሩ። የሊጉ መሪ ባርሴሎና ትላንትና ጨዋታውን አሸንፎ መሪነቱን በደንብ አጠናክሯል። የካታላኑ ክለብ ባርሴሎና ትናንትና ከዢሮና ጋር ያደረጉትን የላሊጋ መርሃ ግብር አራት ለአንድ በሆኑ ውጤት ነው ማሸነፍ የቻለው። የባርሴሎናን የማሸነፊያ ግባዎች ሮበርት ሌቨንዶስኪ እንዲሁ ፌራን ቶሬስ እና ክሬቺ በራሱ ግብ ላይ ሲያስቆጥሩ፣ ለዢሮና ደግሞ ዳኒ ዩማያ ነው ግቡን ከመረብ ጋር ማሳረፍ የቻለው። ሮበርት ሌቨንዶስኪ በውድድር ዘመኑ 25ኛ የሊግ ግቡን ማስቆጠም የቻለበትን አጋጣሚን የተመለከት ነው ባርሴሎና በዘንድሮ የውድድር ዘመን በአሰልጣኝ ሃንሴ ፍሊክ እየተመራ እንግዲህ በሀያ ጨዋታዎች ላይ አራት ግቦችን አስቆጥሯል። ባርሴሎና ማሸነፉን ተከትሎ ሪያል ማድሪድን በሶስት እንዲሁ ደግሞ አትሌቲኮ ማድሪድን በዘጠኝ ነጥቦች መራቅ በተናጋጣሚ ነው ያገኘው። ባርሴሎና 66 ነጥቦችን ሰብስቦ ነው አንደኛ ደረጃ ላይ የተቀመጠው። በቀጣይ ባርሴሎና ከሮያል ቤቲስ ጋር የጨዋታውን ያደርጋል። በአንጻሩ ደግሞ ዢሮና ከዲፖርቲቮ አላቬስ ጋር ነው መርሃ ግብሩን የሚያደርገው። የካታላኑ አረብ ክለብ ባርሴሎና በዘንድሮ የውድድር ዘመን ሆላንዳዊውን ግብ ጠባቂ ወንቸክ ሸዝኒን ባሰለፈባቸው ጨዋታዎች ግን ምንም ጨዋታም አልተሸነፈም። ወንቸክ ሸዝኒ ለባርሴሎና 18 ጨዋታዎችን በቋሚ ግብ ጠባቂነት ተሰልፎ ያደረገ ሲሆን ምንም አይነት ሽንፈት አልገጠመውም። የ34 ዓመቱ ወንቸክ ሸዝኒ ከተሰለፈባቸው 18 ጨዋታዎች በዘጠኝ ምንም ግብ ሳይቆጠርበት መውጣትም ችሏል። የቀድሞው የአርሰናልና የዩቬንቱስ ግብ ጠባቂ ወንቸክ ሸዝኒ ጓንቱን ሰቅሎ የነበረ ቢሆንም የማርክ አንድሬ ቴሪሽ ቴገን ጉዳትን ተከትሎ ለባርሴሎና እንግዲህ መፈረሙ አይዘነጋም። ከእንግዲህ ከጡረታ ከተመለሰ በኋላ ግን እጅግ ጥሩ ጊዜ ላይ እንደሚገኝ ነው እየተመለከትን የምንገኘው። ሌሎች ጨዋታዎችም ትናንትና ተደርገዋል። ሄታፌና ቪያሪያል ጨዋታቸውን አድርገው ቪያሪያል ሁለት በሆነ ውጤት ለአንድ ጨዋታውን ማሸነፍ ችሏል። አትሌቲክ ቤልባኦ በሜዳቸው እንግዲህ ትናንትና በሳንማሜስ ማሜስ በቢልባኦ ሜዳ ኦሳሱናን ገጥመው ምንም አይነት ጎል ሳይቆጠረበት ጨዋታው ዜሮ ለዜሮ በሆናቸው ውጤት ነው የጠናቀቀው። ቫሌንሲያ በኢስታዲዮ ሜስታያ ትላንትና ማዮርካን አስተናግደው አንድ ለዜሮ በሆነ ውጤት እንዲሁ ማሸነፍ ችሏል። ሪያል ቤቲስም እንዲሁ በሜዳው ትላንትና በኢስታዲዮ ቤኒቶ ቪላማሪን ትላንትና ስቪያን ገጥሞ ነበር ሁለት ለአንድ በሆነ ውጤት ያሸነፈበት መርሃ ግብርም እንዲሁ ትላንትና ከተደረጉ መርሀ ግብሮች መካከል በስፓኒሽ ላሊጋ የሚጠቀሱ ጨዋታዎች እንደነበሩ ነው የተመለከት ነው። ሌሎች ሊጎችን እንመልከት። ጣሊያን ሴሪ ኤ እናምራ። ኢንተር ሚላን ትናንትና መሪነቱን ያጠናከረበትን ውጤት ነው ያስመዘገበው። በእርግጥ ተከታዩ ናፖሊም ትናንትና ማሸነፍ ችሏል። ኢንተር ሚላን መሪነቱን አጠናክሯል። በጣሊያን ሴሪ ኤ የ30ኛ ሳምንት መርሃ ግብሮች ናቸው ትናንትና ቀጥሎ የተደረጉት። ኢንተር ሚላን ትናንትና ከኡዲኒዜ ጋር ነበር ጨዋታውን ያደረገው ሁለት ለአንድ በሆነ ውጤት ትናንትና ማሸነፍ ችሏል። የኢንተር ሚላንን የማሸነፊያ ግቦች አርናቶቪች እና ፍራቴሲ ከመረብ ጋር ያሳረፉ ተጫዋቾች ናቸው። ለዩሪኒሴ ሶሌት ጎል ማስቆጠር ችሎ የነበረ ቢሆንም ነገር ግን ቡድኑን ግን ከሽንፈት መታደግ በፍጹም አልቻለም። ኢንተር ሚላን ጨዋታውን ሁለት ለአንድ አሸንፏል። ነጥባቸውንም ስልሳ ሰባት ማድረሳቸውን ነው እንግዲህ አሁን ላይ እየተመለከትን የምንገኘው ኢንተር ሚላኖች። እንግዲህ በቀጣይ ኢንተር ሚላን ከፓርማ ጋር ነው በቀጣይ መርሃ ግብሮን የሚያደርገው። ቅድም እንዳልኩት ተከታዩ ናፖሊም ትናንትና ወሳኝ ድል የቀናው ሌላኛው ቡድን ነው ትናንትና እንዲሁም ጠንካራ ያለ ተጋጣሚ ነው ናፖሊ በዲኤጎ አርማንዶ ማራዶና ስቴዲየም ያስተናገደው ኤሲ ሚላን ነበር። ትናንትና ያስተናግደው ናፖሊ ግን ድሉን አሳክቶ ወጥተዋል። በጣሊያን ሴሪኤ ሌላኛው የሰላሳኛ ሳምንት መርሃ ግበር ናፖሊ ከኤሲ ሚላን ጋር ያደረጉትን ጨዋታ በተመሳሳይ ሁለት ለአንድ በሆነ ውጤት ነው ማሸነፍ የቻለው። የናፖሊን ማሸነፊያ ገባዎች ሮሜሉ ሉካኩና ፖሊታኑ ናቸው ከመረብ ጋር ማሳረፍ የቻሉት። ለኤሲ ሚላን ዮቪች ጎል አስቆጥሮ የነበረ ቢሆንም ነገር ግን ሁለት ለአንድ ከመሸነፍ ግን አልዳኑም። ናፖሊ ማሸነፉን ተከትሎ ከሊጉ መሪ ኢንተር ሚላን ያለውን የነጥብ ልዩነት ወደ ሶስት ማጥበብ የቻለበትን አጋጣሚን የተመለከት ነው። ናፖሊ 64 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ተቀምጠዋል። ናፖሊ በቀጣይ ከቦሎኛ ጋር ነው ጨዋታውን የሚያደርገው። ኤሲ ሚላን በ47 ነጥቦች ዘጠነኛ ደረጃ ላይ ነው የተቀመጠው። ኤሲ ሚላን ደግሞ በቀጣይ ከፊዮረንቲና ጋር መርሃ ግብሩን የሚያደርግ ነው የሚሆነው። እንግዲህ በሌሎች የጣሊያን ሴሪኤ መርሃ ግብሮች የምንተደርገባል ከግሊያሪ ሞንዛን 3 ለ0 በሆነ ውጤት ማሸነፍ ችሏል። ትናንትና የጃምፔሮ ጋስፔሬኒ ቡድን አታላንታ ከሜዳው ውጭ ወደ ፊዮረንቲና ቀንቶ ጨዋታውን አድርጎ ተሸንፏል። ትናንትና እንግዲህ በፊዮረንቲና 1 ለ0 በሆነ ውጤት ነው ትናንትና እንደተሸነፈም የተመለከት ነው። ሌላኛው በጀርመን ቦንደስ ሊጋ የተደረገ መርሃ ግብር ነው። ትናንትና በጀርመን ቦንደስ ሊጋ ቦሪሲያ ዶርትመንድ በሜዳው ሲግናል ኤዱና ፓርክ ስቴዲየም ማይንዘን ገጥሞ 3 ለ1 በሆነ ውጤት ማሸነፍ ችሏል። ባየር ሁለት ግቦችን ማስቆጠር ሲችል፣ ኤምሪሻን ደግሞ ቀሪውን አንድ ጎል አክሎ ቦሪሲያ ዶርትመንድ እንግዲህ ካለበት የውጤት መንገጫገጭ ትናንትና እንኳን በመጠኑም ቢሆን እፎ እያለበትን የ3 ለ1 ውጤት ማስመዝገብ የቻለበትን አጋጣሚ ነው በጀርመን ቦንደስ ሊጋ እየተመለከት ነው። ሌላኛው የጀርመን ቦንደስ ሊጋ መርሃ ግብር ኡኒያን በርሊን ፍራይበርግን ሁለት ለ1 ያሸነፈበት መርሃ ግብር ነው። እነዚህ ሁለት ጨዋታዎች ናቸው በትናንትና ሁለት በጀርመን ቦንደስ ሊጋ የተደረጉት በፍሬንች ሊጓን ብረስት ቱሉዝን 4 ለ2 አሸንፏል ሬንሳን ጀርሰን 3 ለ0 ኦንዤ ሞምፔሊን 1 ለ0 ሊ ሃርቬን አንተሰን 3 ለ2 ሊል ደግሞ ላንሰን 1 ለ0 መሆኑ ጤ ትናንትና ያሸነፉባቸው መርሃ ግብሮች ናቸው የአውሮፓ ታላላቅ ሊጎች የትናንትና መርሃ ግብሮችም እነዚህ ነው የሚመስሉት በጣሊያን ሴሪ ኤ ዛሬ ቬሮና ከፓርማ ላትሲዮ ደግሞ ከቶሪኖ ጋር ይጫወታሉ በስፓኒሽ ላሊጋ ሰልታ ቬጎ እና ላስ ፓልማስ ዛሬ የሚያደርጓቸው ጨዋታዎች ናቸው እነዚህ የዛሬ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል በይፋ አዲስ ኃላፊ ሾመዋል። የሰሜን ለንደኑ ክለብ አርሰናል በኤዱ ጋስፐር ምትክ አዲስ ስፖርቲንግ ዳይሬክተር መሾማቸውን ትናንትና በይፋ አስታውቀዋል። በእርግጥ ሰሞኑን እንግዲህ የተረጋገጠ ጉዳይ ነበር፣ ትናንትና ይፋ መሆን ነበር የሚጠበቅበት። አንድሪያ ቤርታ ናቸው እንግዲህ ቀጣዩ እንግዲህ የዚህ ቦታ ኃላፊ እንደሆኑ የተገለጸው አርሰናሎች የቀድሞውን የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታን ጣሊያናዊውን ሰው በኃላፊነት መሾሙን ነው ይፋ ያደረገው። ክለቡ በጥሩ ሁኔታ ላይ ባለበት ሰዓት አርሰናልን መቀላቀል ያስደስቶኛል ሲሉ ነው አንድሪያ ቤርታ ከኃላፊነታቸው በኋላ ወይም ደግሞ ከፊርሞ በኋላ የተናገሩት። ክለቡ ትልቅ ቦታ ያለውና ታሪካዊ ነው። ከዚህ ታላቅ ክለብ ጋር ስኬታማ ነገሮችን ለመገንባት ጓጉቻለው ሲልም አንድሪያ ቤርታ ይናገራል። ጣሊያናዊው ስፖርቲንግ ዳይሬክተር አንድሪያ ቤርታ በአትሌቲኮ ማድሪድ ቤት ከአሰልጣኝ ዲየጎ ሲሞኔ ጋር 12 ዓመታትን መስራቱ ይታወሳል። ለዲየጎ ሲሞኔ ስኬታማ ደግሞ ጊዜ እንግዲህ ወሳኙ የጀርባ አጥንቱ እንደነበር ይነገራል። የተለያዩ ትልልቅ ተጫዋቾችን በአነስተኛ ገንዘብ እንዲመጡ ሲያግባባም እንደነበር እንዲሁ በርካቶች ያስታውሳሉ። ጆሽ ክሮንኬ ይናገራል። እግር ኳስ የሚያክሰው አንድሪያ ቤርታ ትልቅ ተጫዋች እንደሆነ ያውቃል። የጨዋታው ትልቅ እንግዲህ እውቀትም ምርጥ ሪከርዶችም፣ ጠንካራ ኔትወርክና ስኬታማ ቡድንን ለመገንባት ትልቅ ጉጉት ያለው ሰው ነው አንድሪያ ቤርታ ለክለባችን ጭማሪ እንግዲህ ምርጥ ጭማሪ ይሆናል። እሴቶቻችንና የምንቆምበትን ዓላማ በደንብ የተረዳ ሰው ነው። ትልልቅ ዋንጫዎችን ለማሸነፍ የምናደርገው ጥረት ቀጣዮቹ እርምጃዎችን እንራመዳለን እንደሚረዳንም ምንም ጥርጥር የለንም። ስፖርቲንግ ዳይሬክተራችንን ለመቅጠር ሰፊ የቅጥር ሂደት አከናውነናል። በሌሎች እንግዲህ እጩዎችም በጣም ተደመናል። ነገር ግን የአንድሪያ ቤርታ ልምድና ስኬት ይበልጥ ደግሞ ጎልቶ መውጣት ችሏልም ሲል የተናገረው። አርሰናል ቪክተር ዮከርሽን ማስፈረም ይፈልጋል። የለንደኑ ክለብ አርሰናል በቀጣይ ክረምት ስዊድናዊውን የፊት መስመር ተጫዋች ቪክተር ዮከርሽን ለማስፈረም ከፍተኛ ፍላጎት እንዳላቸው ነው ዘ አትለቲክ የዘገበው። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታም የ26 ዓመት ተጫዋች ቪክተር ዮከርሽ ትልቅ አድናቂ መሆናቸው ይዘገባል። ይህንን ተከትሎ አርሰናሎች በቀጣይ ክረምት ለማስፈረም ከሚፈልጓቸው አጥቂዎች መካከል በቀዳሚነት መቀመጡ ነው የተገለጸው። ቪክተር ዮከርሽ ከአሌክዛንደር ኢሳክ በበለጠ አርሰናል እድል ይኖረዋል ተብሎ የሚጠበቀው ተጫዋች እንደሆነ ነው መረጃዎቹ ጨምረው እያሳዩ የሚገኙት። ማንቸስተር ዩናይትድን እንመልከት። ኑሱር ማዝራዊ በዚህ የውድድር ዓመት ከየትኛውም የማንቸስተር ዩናይትድ ተጫዋች በበለጠ ብዙ የመሬት ላይ ግንኙነቶችን ማሸነፍ ችሏል። ሞሮኮዊው የቀኝ መስመር ተመላላሽ ኑሱር ማዝራዊ በጠቅላላው ለ123 ጊዜያት ያክል የመሬት ላይ ግንኙነቶችን ሲያሸንፍ፣ ፖርቱጋላዊው የአማካይ ስፍራ ተጫዋች ብሩኖ ሚጌል ፈርናንዴስ በበኩሉ ከኑሱር ማዝራዊ በመቀጠል 117 ግንኙነቶችን በማሸነፍ ተከታዩ ደረጃ ላይ የተቀመጠ ሰው ነው። በእሽኪታሽ በኦሌጎነር ሶልሸር ስር አስደናቂ አቋም ብቃት ላይ ይገኛል። የቱርኩ ክለብ በሽኪታሽ ከአሰልጣኝ ኦሌጎነር ሶልሼር ቅጥር በኋላ እጅግ አስደናቂ አቋም ላይ ነው የሚገኙት። ክለቡ እንግዲህ ከቱርክ ታላላ ክለቦች ውስጥም ስሙ በቀዳሚነት የሚጠቀሰውን ጋላት ሳራይን ሁለት ለአንድ በሆነ ውጤት በማሸነፍ የክለቡ የዚህ ውድድር አመት ያለመሸነፍ ግስጋሴን አስቁሞተዋል። በሽኪታሽ አሁን ላይ በቱርክ ሊግ 47 ነጥቦችን በመሰብሰብ ከመሪው ጋላት ሳራይም በ24 ነጥቦች ርቆ አራተኛ ደረጃ ላይ ነው የተቀመጠው። የቪክተር ኦሲሜን ተወካዮች ለሳዑዲ ፕሮሊግ ክለቦች ተጫዋቹን ቀጣይ ዓመት በፕሪምየር ሊግ መጫወት እንደሚፈልግ አሳውቀዋል። ዘገባዎቹ አክለው ማንቸስተር ዩናይትድ ቀጣዩ ሲዝኑ በቻምፒየንስ ሊግ ባይሳተፍ ራሱ እነሱን እንግዲህ ለመቀበል ወይም ለመቀላቀል ፍቃደኛ መሆኑን ነው እየተገለጸ የሚገኘው። ስለዚህ ቪክተር ኦሲሜን ወደ ማንቸስተር ዩናይትድ የማምራት እድሉ ሰፊ ነው ብሎናል። ቲቪ አረፍ ፉትቦል ነው ይህንን መረጃም ያጋራው። ሪያል ማድሪዶች በክረምቱ የዝውውር መስኮት ባልተጠበቀ መልኩ ብሩኖ ሚጌል ፈርናንዴዝን ለማስፈረም ኢላማ አድርገውታል። ሪያል ማድሪዶች ለተጫዋቹ ዝውውርም እስከ 90 ሚሊዮን ፓውንድም የሚደርስ ነገር የማቅረብ እቅድ እንዳላቸው ነው ዴይሊ ስታር መረጃውን ያጋራው። ማርከስ ራሽፎርድን እንመልከት። ራሽፎርድ ከማንቸስተር ዩናይትድ በውሰት ከለቀቀ በኋላ አጠቃላይ አቋሙ እጅግ በሚያስደንቅ ሁኔታ ተቀይሯል። ወትሮም ቢሆን የራሽፎርድ ችሎታ በርካቶች የሚያውቁት ነው። የጎል እድሎችን በማንቸስተር ዩናይትድ እያለ በዚህ የውድድር ዓመት በየ90 ደቂቃው 1.3 ነበር የሚፈጥረው አሁን ላይ ግን በቪላ 3.2 የጉልድሎችን ፈጥሯል። ትልቅ የጎልድሎችን በማንቸስተር ዩናይትድ ቤት በየ90 ደቂቃው 0.4 ነበር የሚፈጥረው። አሁን ላይ በቪላ ቤት 1.5 የጉልድሎችን በየ90 ደቂቃ ይፈጥራል። ሌላኛው አስደናቂው ነገር ደግሞ በማንቸስተር ዩናይትድ ቤት በየ90 ደቂቃው ውስጥ በአቬሪ 0.2 አሲስቶችን ብቻ ነበር የሚያደርገው። በአሁኑ ሰዓት ግን በአስተን ቪላ ቤት 0.7 አሲስቶችን በየ90 ደቂቃው ያስመዘግባል። በአጠቃላይ በ90 ደቂቃ ውስጥ የሚነካቸው ኳሶችም ከ44.2 ወደ 63.8ም ከፍ ማለታቸው ነው ቁጥሮች እያሳዩ የሚገኙ። ትናንትና በነበረው ጨዋታ ላይም በኤፍኤ ካፕ ሁለት ግቦችን ማስቆጠሩን የምናስታውሰው ጉዳይ ነው። የሮሚዮ ላቪያ የግል አሰልጣኝ በሮሚዮ ላቪያ ጉዳት መደጋገም ላይ ሀሳቡን ይሰጣል። የቼልሲን መረጃዎች ነው የምናጋራቸውም። አንድ ጊዜ ባጋጠመው ጉዳት ምክንያት ለጥቂትም ሆነ ለረጅም ጊዜ ከሜዳ ርቋል። እሱ ግን ያንን በጥሩ ሁኔታ ተቋቁሟል። እርግጥ ነው እንደዚህ ጉዳት ሲያስቸግርህ አእምሮህ ሊረበሽ ይችላል። ነገር ግን ሮሚዮ ላቪያ ያ ችግር ሊፈታ እንደሚችል ይረዳል። ሮሚዮ ጉዳቱን በመጥፎ ነገር አይመለከተውም። ነገር ግን ይህ ነገር አንድ ቀን ያቆማል ብሎም ሀሳቡ እንዳለው ነው የሚናገረው። አንድሬ ሳንቶስ ይናገራል። የአመጋገብ ባለሙያ ሼፍና፣ የአካል ብቃት አሰልጣኝ ቀጠርኩኝ። ይህ ሁሉ ነገር አሁን ላይ ፍሬ እያፈራ ነው። ይህ ነገር ትልቅ አትሌት ለመሆንም አስፈላጊ ነገር ነው። በተለይ ደግሞ በአውሮፓ ለሚጫወት ተጫዋች ሳንቶስ ይቀጥልና በቸልሲ ያለሁኝ ለምሳ ከቲያጎ ሲልቫ ጋር ሄጄ ነበር። ለአካላዊ ጥንካሬ አመጋገቡን አይችዋለሁ። ምርጥ ሆኖ ለመጫወትና ለመቆየትም ሁሉንም ነገር ማድረግ እንዳለብኝ ተረዳሁኝ። የተሻለ ተጫዋች እንደሆነ እንዲረዳኝም ክፍል ወስዶኝ የሱን ሃይፐርባሪክ አሳየኝ። ይሄ ሁሉ እኔን አነሳስቶኛል፣ እናም ደግሞ በአእምሬ ውስጥም አስቀመጥኩት ሲልም ይናገራል። እንደ ቲያጎ ሲልቫ 40 ዓመት እስከሚሆነኝ ድረስ መጫወት እንደምችል አላውቅም፣ ነገር ግን ሞክራለሁ። ከሁሉም የቡድን አጋሮቼ ውስጥም የበለጠ የምወደው ተጫዋች ማማዱ ሳርን ነው። ገና 19 ዓመቱ ነው። ነገር ግን በብቃትና በራስ መተማመን ይጫወታል። እንደሚታወቀው ማማዱ ሳር የቸልሲ ተጫዋች ሆኗል። ያም እንግዲህ በስትራስቡርግ ቻምፒየንስ ሊግ ካልተሳተፈም ይመጣል ተብሎ ነው የሚታሰበው። ማንቸስተር ሲቲን እንመልከት። የኤፍኤ ካፕን ዋንጫ ስኬት ደካማ የውድድር ዓመታቸውን እንደማይቀይረው ነው ጋርዲዮላ የተናገረው። አሰልጣኝ ፔፕ ጓርዲዮላ ማንቸስተር ሲቲ የኤፍኤ ካፑን ዋንጫ ቢያሳካ እንኳን የውድድር ዓመቱ ደካማነትን አይቀይርም ሲል ተናግረዋል። በዚህ የውድድር ዓመት ውድቀት እንግዲህ ኃላፊነቱን እኔ ወስጄ ያለው ያለው ፔፕ ጓርዲዮላ፣ የኔ ኃላፊነት እንደዚህ አይነት ሁኔታዎችን መቀየርና ከዚህ በፊት ከሰራሁት በተሻለ ሁኔታ መስራት ነው። የዘንድሮ አይነት ድካም እንግዲህ በሚቀጥለው የውድድር ዓመት እንደማይኖር ተስፋ አደርጋለሁ ብለዋል ጓርዲዮላ። ፔፕ ጓርዲዮላ አክሎም ዋንጫዎችን ማሸነፍ ለማንቸስተር ሲቲ ቀላል አልነበረም። ከዚህ በፊት የመጡ ስኬቶችን በቀላሉ አልተገኙም። ማንም ቡድን እድል አልሰጠውም። እነዛ ስኬቶችን ላይ ለመድረስም ለእያንዳንዱ ዋንጫ ጠንክረን መስራት ነበረብን ሲልም ነው የተናገረው። እንግዲህ በዚህ የውድድር ዓመት ብዙ ነገሮች ጥሩ አልነበሩም። በራሳችን ደረጃ ላይም አልነበርንም። እውነታው ይሄ ነው። አንድ ዋንጫ ማሸነፍ ወይም ደግሞ በቻምፒየንስ ሊግ ስፍራ ላይ መጨረስ የውድድር ዓመቱ ደካማነትን አይቀይረውም ሲልም ነው ስፔናዊው የተናገረው። ጁማ ባህ ለዓለም ክለቦች ዋንጫ ለመጫወት ተስፋ እያደረገ ባለበት በዚህ ሰዓት ሌንስ የውሰት ውሉን እንዲያራዝምለት ይፈልጋል። የማንቸስተር ሲቲ ጁማ ባህ በክረምቱ ለሚካሄደው የዓለም ክለቦች ዋንጫ የማንቸስተር ሲቲ አባል ለመሆን ከፍተኛ ፍላጎት እንዳለው ተገልጿል። በአሁኑ ወቅት በውሰት ለሎንስ እየተጫወተ ሲሆን ክለቡ የውሰት ውሉ እንዲጨመርለት ይፈልጋል። ይሁን እንጂ የጁማ ባህ ቀዳሚ ፍላጎት ለማንቸስተር ሲቲ መጫወት ሲሆን እሱ እንግዲህ ካልተሳካም ለሌላ የእንግሊዝ ፕሪምየር ሊግ ቡድን በውሰት መሄድ እንደሚፈልግ ነው ዘገባዎቹ ያሳዩት። ሊቨርፑልን ደግሞ እንመልከት። ለትሬንት አሌክዛንደር አርኖልድ ለመልቀቅ ትክክለኛው ጊዜ ነው ብለዋል ፖል ሜርሰን። እንግሊዛዊው የቀድሞ ተጫዋች ፖል ሜርሰን አሌክዛንደር አርኖልድ ሊቨርፑልን ለመልቀቅ ትክክለኛው ጊዜ ላይ ነው በማለትም ተናግሯል። ለአርኖልድ መልካም እድል ያለው ፖል ሜርሰን የሊቨርፑል ደጋፊዎች ለእሱ ደስተኛ መሆን ያለባቸው ይመስለኛል በማለትም ነው ሀሳቡን የሰጠው። አርኖልድ ለሊቨርፑል ያለውን ሁሉ ነገር ሰጥቷል። እሱ ይሄ ዝውውር በሚገባ ይመስለኛል ሲልም ነው ሪያል ማድሪድን መቀላቀል እንዳለበትም ጭምር እንዲሁ የተናገረው። ሉዊስ ዲያስ ከሊቨርፑል ጋር አዲስ ኮንትራት ለማራዘምም ንግግሮችን እያደረገ አይደለም። ተጫዋቹ በክረምቱ የዝውውር መስኮት ክለቡን የመልቀቅ ትልቅ እድልም አለው እየተባለ ይገኛል ፋብሪሲዮ ሮማኖ እንደዘገበው። ሪያል ማድሪድን ደግሞ እንመልከት። ሮናልዶ ብዙ ምክር ሰጥቶኛል ብለዋል ኬሊያን ምባፔ ፈረንሳዊው የሪያል ማድሪድ የፊት መስመር ተጫዋች የሆነው ኬሊያን ኤምባፔም ቡድናቸው ለእያንዳንዱ ዋንጫ እንደሚፋለም ገልጸዋል። በሪያል ማድሪድ ዋንጫ ማሸነፍ እፈልጋለሁ ያለው ኤምባፔም ለሁሉም ዋንጫዎች ለመፎካከር ዝግጁ ነን በማለት ተናግሯል። በመጀመሪያ ዓመቱ 33 ጎሎችን ያስቆጠረው ኤምባፔ ከሮናልዶ እኩል 30 ጎሎችን ማስቆጠር ለእኔ ያስደሳች ነው ብለዋል። አክሎም ከሮናልዶ ጋር በተደጋጋሚ አውርተናል ብዙ ምክሮችንም ለግሶኛል ሲልም የተናገረው የካርሎ አንቸሎቲ ትኩረት ሙሉ በሙሉ ሪያል ማድሪድ ላይ ብቻ ነው ምክንያቱም ከክለቡ ጋር እስከ መጨረሻው በመቆየት ተጨማሪ በርካታ ዋንጫዎችን ማሸነፍ ይፈልጋል ብሏል። ፋብሪትሲዮ ሮማኖ በዘገባው ትልቅ ክለብን መቀላቀል እፈልጋለሁ ብሏል። ማቲያስ ኮኘ። ብራዚላዊው የወልቭስ የአጥቂ አማካይ የሆነው ማቲያስ ኮኘ በቀጣዩ ክረምትም የዝውር መስኮት ትልቅ ክለብን መቀላቀል እንደሚፈልግ ነው የተናገረው። በቀጣይ አዲስ ነገር መመልከት እንደሚያስፈልገኝ ግልጽ ማድረግ እፈልጋለሁ ሲል ማቲያስ ኮኛ አስቴቱን ሰጥቷል። አክለውም በቀጣይ ዋንጫ ለማሸነፍም መፋለም እፈልጋለሁ ሲል ትልቅ ክለብ መቀላቀል እንደሚፈልግ ነው የጠቆመው። ማቲያስ ኮኘህ በቅርቡ በወልቭስ እስከ 2029 የሚያቆየውን ኮንትራት መፈረሙ ይታወሳል። ተጫዋቹ ከዚህ በፊትም በአርሰናል እንዲሁ በኖቲንግሃም ፎረስትም እንደሚፈልግ ሲዘገብ ነበር። ኤሲ ሚላን ተጫዋቹ ህመም አጋጥሞታል። እንግሊዛዊው የኤሲ ሚላን የመሃል ስፍራ ተጫዋች የሆነ ሩበን ሉፍተስ ቺክ ድንገተኛ የሆድ ህመም እንዳጋጠመው ነው የተነገረው። ተጫዋቹ ሆስፒታል ማምራቱ ሲገለጽ ባጋጠመው የሆድ ህመም ምክንያትም ቀዶ ጥገና እንደሚያደርግ ተዘግበዋል። ይህንን ተከትሎ ሩበን ሉፍተስቺክ የትላንትናው የናፖሊ የሴሪኤ መርሃ ግበር አመልጦታል በሩበን ሉፍተስቺክ አለመኖርን ተከትሎ ዩሱፍ ፎፋና ነው በትላንትናው ጨዋታ በቋሚነት የተሰለፈው። የማርሴሎ ልጅ የመጀመሪያ ጨዋታውን አድርገዋል። የብራዚሉ የቀድሞ የሪያል ማድሪድ ተጫዋች ማርሴሎ ልጅ ኤንዞ እንግዲህ አልቬስ ለሪያል ማድሪድ ከ19 ዓመት ቡድን የመጀመሪያ ጨዋታውን አድርገዋል። ኤንዞ እንግዲህ በ15 ዓመቱ ለሪያል ማድሪድ ከ19 ዓመት በታች ቡድን ተሰልፎ መጫወት ችሏል። በፊት መስመር ቦታ ላይ የሚጫወተው ይህ ተጫዋች ለሪያል ማድሪድ በመጀመሪያው ጨዋታ ለግብ የሆነ ኳስ አመቻይቶ ማቀበል ችሏል። የሪያል ማድሪድ ከ19 ዓመት በታች ቡድን ከአትሌቲኮ ማድሪዳቸው ጋር ያደረገውን የማድሪድ ደርቢ ጨዋታ አንድ ለዜሮም እንዲሁ አሸንፏል። ባየር ሚኒክ ተከላካዩን በጉዳት ምክንያት ያጣል። የጀርመኑ ክለብ የጀርመን ቦንደስሊጋው ክለብ ባየር ሚኒክ የመሃን ሜዳ ተከላካዩን ሂሮይክ ኢቶን በጉዳት ምክንያት እንዳጣውን የተገለጸው ጃፓናዊው የተከላካይ ስፍራ ተጫዋች የሆነው ሂሮይክ ኢቶ በጉዳቱ ምክንያት ለበርካታ ወራትም ከሜዳ እንደሚረግ ተረጋግጧል። ባየር ሚኒክ በቅርቡ የኋላ መስመር ተጫዋቹ አልፎንሶ ዴቪስንና ዳዮት ኦፕ ከሚካኖን ለረጅም ጊዜ በጉዳት ምክንያት ማጣት አይዘነጋም። ቡንደስ ልጋው በስድስት ነጥብ ልዩነት እየመራ የሚገኘው ሚዩኒክ በቻምፒያንስ ሊግ እንግዲህ የሩብ ፍጻሜ ጨዋታ ላይም ኢንተር ሚላንን በቀጣዮቹ ሳምንታት የሚገጥም ቡድን እንደሆነ የሚታወቅ ጉዳይ ነው። የላሲዮ ማሪዮ ጊላ የፕሪሚየር ሊግ ክለቦች ፍላጎትን እየሳበ ነው። የላሲዮ ማሪዮ ጊላ የሚፈልጉ ክለቦች ዝርዝር ከቀን ወደ ቀን እየጨመረ የመጣ ይመስላል። ማንቸስተር ሲቲ አሁን ላይ የስፔናዊውን የመሀል ተከላካይ ፉክክረም መቀላቀሉ ተዘግበዋል። በ2022 ክረምት ጊላ እንግዲህ ከላትሲዮ ሲደርስም በማውሪዚዮ ሳሪሰር ገና እንደሚያድግም እንግዲህ ተጠብቆ የነበረ ሲሆን አሁን ላይ ግን ከሴሪኤ ክለቦች እንግዲህ አንደኛው ነው። ጊላ እንግዲህ ከጊዜ በኋላም በክለቡ ጎልቶ የሚታይ የመሀል ተከላካይ ይሆናል። በዚህ ውድድር ዓመት ያሳየው ብቃትም በጣም አስደናቂ ከመሆኑ የተነሳ አሁን ላይ ወደ ስፔን ብሔራዊ ቡድንም ጥሪ ተመልሰዋል። እንደ ላ ጋዜታ ዴሎ ስፖርት ዘገባ ከሆነ አንዳንድ የአውሮፓ ታላላቅ ክለቦችም አሁንም ተከላካዩን እየፈለጉት ነው። ማንቸስተር ሲቲ፣ ፓሪስን ጀርሜንና ባየር ሚኒክ የሃያ አራት ዓመቱን ተጫዋች ፈላጊም እንደሆኑ እየተገለጸ ነው። በወጣት ተጫዋቹ ቡድናቸውን በመስራት እየተዘጋጁ ያሉት እንግዲህ ሎስ ብላንኮቹ ለተወሰነ ጊዜ በድጋሚ ወደ ማድሪድ ሊመልሱትም ሲከታተሉት ቆይተዋል። ይሁን እንጂ ሪፖርቶች እንደሚጠቁሙት ራኡል አሴንሲዮ ከፍ ብሎ በመውጣቱ ምክንያትም ፍላጎታቸውን አቀዝቅዘዋል። ምንም ይሁንምን ሪያል ማድሪድ አሁንም 50 በመቶ የሽያጭ ዋጋ ይይዛል። ይህ ማለት ደግሞ ላትሲዮ ከሚቀበለው የዝውር ክፍያ ግማሹን ወደ ካዝናቸው ያስገባሉ ማለት ነው። የላትሲዮ ፕሬዚዳንት ክላውዲዮ ሎቲቶ የጊላን የረጅም ጊዜ የወደፊት እጣ ፈንታም ማስጠበቅ እንደማይችሉ ስላመኑ ከተጫዋቹ ዝውውርም ለ30 ሚሊዮን ዩሮ ዋጋ እንደሚፈልጉ ተዘግቧል። የተከላካዩ ኮንትራቱ በአሁኑ እስከ 2027 ድረስም ይቆያል። ነገር ግን ክለቡ ማራዘሚያውን ለማስፈረምም ይፈልጋሉ ተብሎ ነው የሚጠበቀው ከሪያል ማድሪድ የወጣቶች አካዳሚ በ2022 የጣሊያኑን ክለብ ከተቀላቀለ በኋላ የጊላ ትጋት እና ደግሞ ድንቅ ብቃትም ላትሲዮ ተከላካይ ክፍሉ ወሳኝ ሚና እንዲኖረውም አስችሎታል። በዚህም እንግዲህ የውድድር ዘመን ብቻ በ34 ጨዋታዎች 2544 ደቂቃዎችን የተጫወተ ሲሆን ሁለት ግቦችንም ማስቆጠር ችሏል። ሮማን ማሰልጠን የሚፈልገው አሰልጣኝ ነው ክላውዲዮ ራይኔሪ። በውድድር ዓመቱ መጨረሻ ቡድኑን መልቀቅ የተረጋገጠ ነው። ቦታውን የሚረከብ አዲስ አሰልጣኝ እየተፈለገ ነው። ሮማ የወደፊት ጊዜውን ማቀድ ጀምሯል። እናም ቡድኑን ለመረከብም ጥንካሬውን ከሚያገኙ ስሞች መካከል አንደኛው ጂያምፔሮ ጋስፔሬኒ ነው። የወቅቱ የአታላንታው አሰልጣኝ የቦታ ለውጥ እንዲኖር በረከፍተዋል ተባል። ጋስፔሬኒ ለዋናው ከተማው ቡድን ያላቸው አድናቆት መሸሸግ አይፈልጉም። ይህም ፈተናውን ለመወጣትም እንደሚቃወሙ ፍንጭ ሰጥቷል። የሮማን ቡድን አስተዳደር የሚገኘው ክላውዲዮ ራኘሪ በዚህ ሲዘን መጨረሻ ላይ ቦታውን ለመልቀቅ የክለቡ ባለቤቶች የፍሬድሪክን ቤተሰብ አማካሪ ጋስፔሬኒ ላይ ፍላጎት አላቸው። ራኔሪ ራሱ ጋስፔሬኒ ተተኪ እንዲሆንም ሀሳቡን አቅርቧል። ይህም እንግዲህ ሮማዎች አሰልጣኙን የሚያገኙበት እድልን የበለጠ አጠናክሮላቸዋል። ጋስፔሬኒ ከአታላንታ ጋር እስከ ሰኔ 2026 ድረስም ኮንትራት ያለው ሲሆን በቅርብ ጊዜ ውስጥ ግን የሚሰጣቸው መግለጫዎችና ከተጫዋቾቹ ጋር ያለው ግንኙነትም ውሉን ቀድሞ ለማቋረጥም ፈቃደኛ ሊሆን እንደሚችል ይጠቁማል። የጋስፔሬኒ አጫዋወት በጣሊያን ዋና ከተማ ቡድን ውስጥም በደንብ ይታያል። የሮማ ፕሮጀክት ቁልፍ ትኩረትም የሆነው ወጣት ባለተሰጦችን በቡድን ውስጥም ማብዛት ሲሆን ይህንን ደግሞ ፍላጎታቸውን ለመሙላት የሚችሉት ጋስፔሬኒ በአታላንታ በወጣት ተጫዋቾች እንዴት ቡድንን እንደሚሰሩት ታይተዋል። ይህንን አቋማቸውን በሮምም እንዲደግሙትም ትልቅ ፍላጎት ሮማዎች አሳይተዋል፣ ይላል ዘገባው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ያደረግኩኝ፣ በቀጣይ ፕሮግራሞቻችን ዳግም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።